ዋው ዛሬ እንኳን ደስ አላችሁ። የሩታ ደጋፊዎችም ሩታዬም እንኳን ደስ አለሽ። ዛሬ ሁለት መቶ ሃምሳ ኬ ገብትሻል ሩታዬ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ እና ሁለት መቶ ሃምሳ ኬ ገብትሻል። በጣም ደስ ይላል ማለት ነው። ሰላም ሰላም፣ ውድ የዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሰብስክራይብ ያድርግሉ። ዛሬ ሩታዬ 250 ሺ ገብታለች። በጣም ደስ ይላል ብትሰራበት እኮ ሩታ ልክ ቪዲዮ እኩል እኩል ራሱ እሚሰራበት ሰዎች ጋር ከምትሰራ እራሷ ላይ ብትሰራ እኮ 300 ሺ ራሱ ትገባለች። ግን ሩታ ብዙ ቪዲዮ የሷ ላይ አይጫንም ሌላ ቤት ትሄዳለች አብርሃም ጋ እንትን ካለች በተደራራቢ የእሱ ላይ ነው ምጫ ነው እንጂ አንድ ቢሆኑም የእሱ ላይ ነው ምጫ ነው እንጂ የእሷ ላይ ይሄን ሀል አይደለም ማለት ነው አይጫንም። ብጫን እኮ ታዬ ታየ እኔ ሦስት መቶ ሺህ እራሱ ታልፋለች፣ በጣም ብሰራበት ማለት ነው አጥቅታ ሰዎች ጋር ከምትሄድ ማለት ነው እራሷ ላይ ራሱ ብሰራ በጣም ሩታ ከ ሦስት መቶ ሺህ በላይ ነው ይገባታል እና አብዛኛው እሷ ደሞ የራሷን ዩቱብ በአስር ቀን በምናምን በሳምንት እንደዚህ ነው የምትመጣ ባይ ቆይታ በሁለት ሳምንት ምናምን ነው የምትመጣበት እንጂ ከተከፈተ ጀምሮ አጥብቃለት ብትሰራ የእሷ ቻናል ላይ 300000 ራሷ ትገባለች ማለት ነው። ኤኒዌይስ ሩታ 250000 ገብታለች። እንኳን ደስ አለሽ ሩታዬ ከዚህ በላይ ለአንቺ ይገባሻል። እኔ ሴት እኔ ጀግና ሴት የማትበገር ሴት ማለት ነው። እንኳን ደስ አለሽ ከዚህ በላይ ይገባሻል። ከአሁን በኋላም ደግሞ ቤቢሽ እያሳደ- ኢቪን ከልጅሽ ጋር ራሱ ብትመጪ ብትሰሪኒ ገና አራት መቶ ሶስት መቶ አራት መቶ አምሳ ሺ አምስት መቶ እንደዛ እየተባል አንድ ሚሊዮን ተንገናት ይቀባሻል ማለት ነው በጣም ጀግና ጀግና ሴት ነሽ አንቺ፣ ለሁሉም ነገር ማለት ነው። እና ሩታዬ የዋ እንዳትሆኝ ራስሽ ላይ ስሪ፣ ቻናልሽ አሳድኪ፣ ሊጠቅም ይሻል ማለት ነው። ማንም ለጥቅም ነው አንቺ የሚፈልገው አንቺም እንደዚህ ይፈልጋቸው፣ በቃ አንቺ ሲጠሩሽ ከምትሄጂ ኑ እና እኔ ቻናሌ ላይ ስሩልኝ በ በቃ ሁሉም በቆየውን ፕሮሰስ ሊጨቀጭቅሽ ቆሞሽ ይጠራሻላል። አንቺም እንደዚህ ማለት ነው፣ ኑ ስሩ እኔ ቻናል ላይ ብለሽ እንደ ጥሬ በቃ ለምን እነሱ ብቻ አንቺ ላይ ይሰራሉ? እና የአንቺ ቻናል ደግሞ እግዚአብሔር ይመስገን በይ፣ ከማንም በላይ እይታ አለ ከና አብርሃም እኩል ነው የምታይልሽ እሱ በሰብስክራ የሚበልጥልሽ ይታያል። ይሄ ይመሰከራል ማለት ነው ይታያል። ቻናልሽ እይታ አለ። እንኳን ቻናልሽ ማንኛውም ሰው ከአንቺ ጋር ቢሰራ የቻናላቸው እይታ አለ አንቺ ስላለሽ ብቻ ማለት ነው። ስለዚህ አንቺ ደግሞ ወይ ዛሬ ዛሬ ቪዲዮሽ ይለቀቃል ብለን ላይ ቪዲዮ ወደ ቤት ስትገቢ ምናምን መቼም ይለቀቃል ብለን እናስባለን። ዛሬ ትላንትና መመጣ ሽፈቻናልሽ እና እንደምትመጪ ተስፋ አለን። ደግሞ ከዚህ በላይ ወደ አራት መቶ ወደ ሶስት መቶ እንደዚህ እያልሽ ትሄጃለሽ ማለት ነው። ገና ገና አንድ ሚሊዮን ትይገባልሽ የኔ ጀግና ሴት ሩታዬ፣ ጀግና ነሽ። እና ዛሬ ደግሞ ቲክቶክ ላይ ደስ የሚል ነገር አሳልፏል። ደጋፎችሽ ደስ የሚል ማለት ነው ከልብ አንቺ የሚወዱ ማለት ነው እና ሳይነጥሉሽ ማለት ነው ብቻሽ ሳያረጉሽ ከአብርሃም ጋር የድሮ ፍቶ ምናምን አርጎ የመቶ አምሳ ሁለት መቶ አምሳ ኬሽ በጣም እየተዘዋወረ የነበረ ዩቱብ ላይም በጣም ደስ ስላል ማለት ነው አንቺ ጠንካራ ሴት ነሽ። በርችልን ልኒ እንዳጠፊየ ከውን በኋላ በጥሩ ጥሩ ሁኔታ እንደምትመጪና ሰብስክራፕሽን በእጅ ወደምትጨምር ተስፋ አለኝ እና እኔ ጨክና ሴት ፈጫሪ ካንቺ ጋር ይሁን። ሰብስክራብ እያረጋችሁ አበረታቱኝ ባይ